ህዝብንም ሳያማክሩ የቅርጽ ባለስልጣንም ሳያማክሩ የቅርጽ ባለአደራን ሳያማክሩ ቤተክርስቲያኗን ሳያማክሩ ግን የኢትዮጵያን ብሔራዊ መለያዎች መልክ ምልክቶች እናጠፋለን የሚሉ ሰዎች በብቸኝነት በር ዘግተው ወስኖ ይኸው እንደዚህ የቆፈሩት ነው እያጠፉት ነው። እብድ አዲስ አበቤው ወይንስ እስኬው ባንቺ አሉ። የኮረና ወረርሽኝ በኢትዮጵያ በተከሰተ የመጀመሪያዎቹ ሳምንታት አካባቢ የአገልግሎት ጊዜ ያለቀበትን መታወቂያን ለማደስ ወደ መኖርበት ክፍለ ከተማ አቅንቼ ነበር። አገልግሎት የሚሰጥበት ወለል ላይ ደርሼ ወደ ውስጥ ስገባ ግን በየተተከለላቸው ዴስክ ተቀምጠው እዛና እዚህ ሁሉም ሰራተኞች በኦሮምኛ ሲነጋገሩ ሳይ አዲስ አበባ አንድ ክፍለ ከተማ ሳይሆን ኦሮሚያ ክልል ወደ አንድ የአገልግሎት መስጫ ቢሮ ውስጥ የገባው የመሰለኝ ያህል ተደናግሬ ነበር። ቆም ብዬ ካስተዋልኩኝ በኋላ ከወሬያቸው ውስጥ የሌለና ሲያዩትም የምግባባውና ከተማ ቅመስ ወደ መሰለኝ አንድ ወጣት ባለሙያ ጋር ተጠግቼ ለምን እንደመጣው ነገርኩት። ከነሱ ጨዋታ ሲሳተፍ ባለማየቴ በዲሞክራፊው ቅየራ ያልመጣና ነባር ሰራተኛ ነው፣ በቋንቋዬ ያናግረኛል የሚል ግምት ወስጄም ነበር። ግምቴ ትክክል አለመሆኑን የተረዳሁት አፍታም ሳይቆይ ጉዳይን ከሰማ በኋላ ዞር ብሎ እሱም በፌደራሉ ይፋዊ የሥራ ቋንቋ በአማርኛ ሳይሆን በኦሮምኛ ከጎኑ ያለውን ባለሙያ ሲያናግረው ነበር። ያለን መስሎናል፣ ወራሪ የምንባለው ለካ ተወረን አልቀናል አልኩኝ በውስጤ። የሆነው ሆኖ በኮረና ወረርሽኝ ምክንያት ሰራተኞች በፈረቃ ስለምንሰራና የመዝገቤ ሰራተኛ አርብ ስለማትገባ ፋይልሽን አስወጥተን እንጠብቀሻለን፣ አርብ ዕለት ተመለሸ ያለኝ ስለ ወረርሽኝ ሲያነሳብኝ፣ እኔም ስለ ወረራ እያሰብኩኝ ካለው ጋር ተገጣጥሞብኝ በውስጤ ፈገግ እያልኩ ነበር። በተባለው ቀን ይጄ ወደ ራሱ ወደ ባለሙያው ቀርቤ ጉዳይን አስታወስኩት። የመዝገቤ ሰራተኛው አልገባችም፣ በቀጣይ ሳምንት ተመለሽ ይናና ያለኝ፣ ለመታወቂያ አድሳት ይህን ያህል አልጉላላም፣ እንዳውም በቃ መሸኛዬን ስጠኝ አልኩት። ለመሸኛም ቢሆን ከየት የት እንደምትሸኚ የሚገልጽ መሸኛ ለመጻፍ ራሱ ፋይሉ ያስፈልጋል ብሎ ክርክር ስንገጥም ነበር። ጥግ ላይ ተቀምጦ የነበረው አንድ ሰው ነይ ወደ እኔ፣ ምንድን ነው ጉዳይሽ? እኔ የክፍለ ከተማው ዋና ስራ አስኪያጅ ነኝ፣ ንገሪኝ አለው። ወደ ስራ አስኪያጁ ቅርቤ ለሁለተኛ ጊዜ መምጣቴንና የሆነውን ነገርኩት። የማያድሱልኝ ከሆነም መሸኛዬን መስጠት ግዴታቸው መሆኑን አከልኩበት። ይህን ጊዜ ነው እንግዲህ እስክንድር ነጋ ስለ ወዴድ መራሹ መንግስት ከማንም ቀድሞ ለአዲስ አበባ ነዋሪ ላልሆነው የኦሮሚያ ዜጎች መታወቂያ በገፍ እያደሉ ነው ሲል እብድ ተብሎ የተጠራበትን አጋጣሚ እውነትነት ያረጋገጥኩት ስራ አስኪያጁ ፎቶግራፍ ይዘሻሉ ወይ ብሎ ፎቶግራፍ ሰጥቼው ተቀብሎኝ፣ አዲስ የመታወቂያ ካርድ አንስቶ እዛ ላይ የሚጠየቀውን መረጃ እየጠየቀኝ መሙላት ሲጀምር ሁሉም በኦሮምኛ እንዴት ዝም ብለህ ትሰጣታለህ? ማናት? ምንድናት? የእኛ ሰው አይደለችም ብዬ የተረዳሁትን ክርክር የገጠሙት በማላቀው ቋንቋ ተገልጋዩ ቁጭ ብዬ ሲነጋገሩ ብቻ መታወቂያ ይሰጠኝ እንጂ ሌላ ነገር አልፈልግም ብዬ ንዴቴን ዋጥ አድርጌ የሚሆነውን ማየት ቀጠልኩኝ። የሆነ ሆኖ የመኖሪያ አድራሻ የቤት ቁጥሬን አዲስ ብሎ ሞልቶ ማን ልሁን ምን ልሁን ሳያመሳክር አዲስ መታወቂያ ሰጠኝ። ለእኔ እንዲህ መረጃ ሳያመሳክር ከሰጠኝ በባለጊዜነቱ በያዘው ቦታ እስኬው ላላቸው እሱን መሰል ኦሮሞዎች መታወቂያ በገፍ ላለማደሉ ሌላ ምንም ማስረጃ አላስፈለገኝም ነበር። እውነታቸውን ነው እነዛ ባልደረቦቹ የእኛ ሰው አይደለችም ያሉት። አዎ በጨረቃ ቤት ስም ህጋዊ ድሃ፣ መጤ፣ ወራሪ፣ ሰፋሪ፣ ቆምጬ፣ ፎጣ ለባሽ፣ ነፍጠኛ የሚሉኝና ከመሰረትኩት ከተማ ሊነቅሉኝ የሚፈልጉትና በገፍ እያፈናቀሉኝ ካሉት አንዷ ነኝ። አዎ አማራ ነበርኩ፣ አማራ ነኝ። መልእክት ማስተላለፍ ምፈልገው እስቲ ኢትዮጵያን ከፍ ከፍ የሚያደርጉ ሰዎች ናቸው ከህዋት ውድቀት በኋላ ስልጣን ላይ የወጡት ለሚሉት፣ እስቲ ይሄን እያያችሁ ምን ትሉን አላችሁ? ይሄ ነው ኢትዮጵያዊነትን ከፍ ከፍ ማድረግ። እስኪው ሲጮህ የት ነበርክ? አዲስ አበበይም እስክንድር በዚህ አላግባብ መታወቂያ እደላ ዙሪያ፣ በቅርስ ቤቶች ፈረሳ፣ በልማት ስም ነዋሪዎችን ከቀያቸው ማፈናቀል ተቸግረ ቆጥበህ ይደርስልኛል እያልክ የምትጠባበቀውን ኮንዶሚኒየም ለባለተረኞቹ የመንግስት ባለስልጣናትና ከኦሮሚያ ለመጡ የመንግስት ሰራተኞች አላግባብ እደላ፣ ከቀሚስና ከነጠላ ላይ መለያዬ ሰንደቅ ያልከውን ስለመበጫጨቃቸው በመስቀል አደባባይ ጉዳይና በሌላም በብዙ ብዙ የወዴድ መራሹ ሸፍጥ ሴራ፣ የሸር ፖለቲካቸውና ሕገ ወጥ ድርጊት ዙሪያ አደባባይ ወጥቶ ሲናገር ንቃ አዲስ አበቤ ሲል ለወደፊት ስለሚመጣብ መከራ ቀድሞ ሊያዘጋጅ ተደራጅ እንደራጅ ሲል የት ነበርክ? የአብይ አህመድ የአምባገንነቱ ጭምብል ለመጀመሪያ ጊዜ የተገለጠበትና በወቅቱ በብረኝነቱና በሰላማዊ መንገድ ተደራጅቶ እየታገለ የነበረውን እስኪው ላይ በዛ ድምጸት ሲዝትበት በዝምታ አልተደመርክም ነበርን? የዛኔ እሱን እብድ በሚል መጠሪያ ሙድ ስትይዝ አልነበረምን? አዎን እብድ ነበር እስክንድር። በእብዶች መሀል የተገኘ አንድ ጤነኛ እብድ ቢባል አይገርመኝምና፣ ተመስገን ደሳለኝ አንዴ አዲስ አበቤ፣ አንድ ጊዜ ደግሞ ገና ከንጋቱ የአዲስ አበባ ሽኝት እያለ ሲጽፍልህ ሊያነቃ ሲሞክር የት ነበርክ? እኔ ግን እላለሁ አዎ እስክንድር እንደዚያ ሲል ታከለውማ ያለበቂ ካሳ የተፈናቀሉ ገበሬዎችና ልጆቻቸው በሚላቸው ስም ከወለጋና ካርሲ ላስመጣቸው ኦሮሞዎች ሁሉ እያደለ ኮንዶሚኒየሙን ሰጥቷቸዋል። አንተ ደግሞ በጉርሻው ልብ ጥፍት ብሎ ተዘርረ ነበር። ታከለ ጀምሮት አዳነች አቤቤ ባስቀጠለችው የአደባባይና የየፓርኩ የማስስፖርት ስፖርት ከስር ስራቸው ዘጥ ዘጥ ስትል ነበር። አብይና አዳነች በየሰፈርህ በከለሉልህ የወጣቶች ማዘወተሪያ ቅሪላን እያንከባለልክ ነበር። ሳይፈርስ የመኮንኖች በአቅላባ ለመጨረሻ ጊዜ ላጣጥም ብለህ ሰልፍም ይዘ ነበር። መቼም አመት ጠብቀህ በየጥምቀቱ የኛ ሙሽራ ቢ ቂንጬ ያንቺ ነው ኮየ ፈጬ። የኛ የእኛ ሙሽራ ስማዋ ጫልቱ ያንቺ ነው ቱሉ ዲምቱ። የእኛ ሙሽራ ስሪ ጨጨብሳ ያንቺ ነው ቦሌ አራብሳ፣ እያልክ በአደባባይ የጨፈርከውን እንደ ክሬዲት መዝግቡልኝ አትለንም አይደል? ምን አስፈለገ ይህን መቆፈር? ይህ የተቀደሰ ቦታ ነው። ለማኞች ይሄ እንዴት ግምት ውስጥ አይገባም? ይሄ እንዴት ቤተክርስቲያኑ አትጠየቅም? ይሄ ሲደረግ እስኪውን ለመካስ አዲስ አበባ ሆይ፣ እረ ለመሆኑ እድሜ ልኩን ለሰላማዊ ትግል ሲሰብክ በጉዳዩ ዙሪያ መጽሐፍ ጽፎ ሲያሳትም በዛው መሰረት ሲታገል ለበርካታ ጊዜያት ሲታሰርና ሲፈታ የኖረውን እስክንድርን ሰላማዊ ትግልን ትቶ እንትቶ ለምን ነፍጥ አነሳ፣ ለምን ፈነነ ብለ እራስን ጠይቀ ታውቃለህ? እኔ እንጃ። እኔ ግን ይህንን የወንበዴ መንግስት በሰላማዊ ትግል መጣል እንደማይቻል ድምዳሜ ላይ ከመድረሱ ባሻገር ያንተንም ልሞግትና አግዘኝ ተደራጅ ላደራጅ እንደራጅ ላለበት ጥሪው የሰጠው የጆሮ ዳባ ልበስ ምላሽ ተስፋ አስቆርጦት ይመስለኛል ቢሆንም እስኬውን ለመካስ ኧረ የምን እስኪውን ለራስ ስትል የመነሻው ጊዜው አሁን ነው አረፈደም እየመጡ ነው እየመጣ ነው እያልክ መጠበቅ እንትተ ፋኖ የት ደረሰን ትተ፣ እኔ ዘር የለኝም ዘር ለገበሬ ነው እያልክ የምትይዞን ሙድ ትተ፣ 1997 የምርጫ ገደልን መተረክና በትዝታ መኖርን ትተ፣ ቡና ገበያ አደገኛና ሳንጃይ ማለትን ትተ፣ የጃን ሜዳ የአርሞኒካ ሾውን ትተ፣ በቄሮና በደንብ አስከባሪ ዱላ መታገዱንና መታገቱን ትተ። ጫትና ሽሻን ወርውረህና ማንሾካሾክና ማልጎምገሙን ትተ በየአካባቢህ እየተወያየ እየተደራጀ ያለህን ስለ ዘገርህን ነቅንቀ ጠብቀው ወይም ከዋለበት ከወንዶቹ ሜዳ ሄደ ተቀላቀለው። ይኸው ነው። በዚህ መንገድና መስመር ብቻ ነው እስኪሆን የምትክሰው ራስንም ካይጠረቄው ዘንዶ ከኦሮሙማው ከአውሬው የምታድ ነው። በሌሎች አይን ሲታይ እስካሁን ተመዝኖ ያልቀለለው ጽኑና ብርቱ ብረቱ እስኬው ለሁሉም ለሚበጀውና ለሚበልጥበት መስመር ተሰልፏል። ብትችል እንደ ወንዶቹ የወንዝ ልጆች፣ እንደ ፈረንሳይ ለጋ ሲሆኖቹ ዘላለም ወይንም እንደ አፍንጮ በሩ አሮን ወደ ቤተ አማራ ወሎ፣ ወይም ጎንደር ወይም ሸዋ ወይም ደሞ ጎጃ ሜደህ ተቀላቀለው። ካልቻልክ ነቅተ፣ ተሰናርተ እና ተዘጋጅተ ካለህበት ከአባቶች ርስት ከሸዋ አዲስ አበባ ላይ ጠብቀው። ድል ለፋኖ ድል ለሰፊው የአማራ ህዝብ አበቃው ለውጥ ያስፈልጋል ኢትዮጵያ ውስጥ ለውጥ አልመጣም ሽግግር ሳይሆን ሽግሽግ ነው ያለው ለምን ነው ይሄው እናላችሁ ተጨባጭ አሻራ